ና ዴቭ ተለያዩ አደይ በጥፊ መታችሁ ዴቭን እንዴት ተጠረጥረኛለህ እ እንዴት ቆይ አንተ ለምንድን ነው የመታኸው ኪንጎን የመታኸው ለምንድን ነው እኔ ላስረዳው እየሞከርኩ አይደል እንዴ እንዴ ይሄማ አንቺ ቆይ እኔ ምልሽ ከሱ ጋር ግንኙነት አለሽ እንዴ ለነገሩ በጣም ይቅርታ እንደውም እኔ ነኝ አይደል የመጣሁባችሁ እኔ ነኝ ጣልቃ የገባሁት ምን እንዴት አንተ እንደዚህ ትጠረጥረኛለህ? ምን አይነት አስተሳሰብ ነው ያለህ? እኔ ኮ በስነ ስርአት ላስረዳው ነበረ። ምን አይነቱ ነህ? በጣም አፍሬ ባሃለሁ። በዚህ ደረጃ ተወርዳለህ ብዬ አስቤም አልም የማላውቅም ነበረ። ከዚህ በኋላ አጠገቤ እንዳደርስ ብላ በጥፊ መታው ሄደች። ፍቅር ፍቅርና ቤዛ አይጥና ድመት ሆነዋል። ምክንያቱም ቤዛ እንግዲህ ለማጥመድ ና ኦልን ለማጥመድ ደፋቀና ከዛ አሁን ላይ ናኦልን አሳልፋ ላረቦቹ በመስጠት እየስልክ ከወዳ ከወዲህ እያለች እየደዋወለች ትገኛለች። ሊዲያ ምክንያቱም ፍቅር አልሰጥሽም ቁጥሩን በፍጹም። እኔ ምልሽ ከሱ ጋር ምንና አይነት ግንኙነት ያለች ያለሽ ደግሞስ ብለሽ ብለሽ ደግሞ ትሰምኛለሽ፣ እኔን አሳልፎሽ የምትሰጭኝ ከሆነ ብላ ስትላት አይ ለአሁን እንኳ አሳልፍ አልሰጥሽም፣ ግን ችግር የለውም ተጠንቀቂሽ። ያው አልጎዳሽም። ምን ትሰምኛለሽ ቤዛ፣ እኔ እኮ አልፈራሽም። እኔ እኮ ፍቅር ነኝ። እሺ አውቃለሁ፣ ምንም ችግር የለውም ሊሊ። ሊሊና ቤዛ አሁን ላይ ከባድ ችግር ውስጥ ናቸው። ቤዛ እንደምንም ብላ እና እንዲሁም ደግሞ ባርኮቴን፣ ዲቭን ኤላን አድርጋ ከሁሉም ልብ ውስጥ መግባት ትፈልጋለች፣ ምክንያቱም እሷ ገንዘብ ስለምትወድ አሁን የአራጣ አበዳሪዎቹ እናቴን ብር አንጪ እያሏት በጣም ተቸግሬያለሁ፣ በጣም ሀሳብ ውስጥ ነኝ ብላ ኤላን ለማስመጥ እየሞከረች ነው። ኤላ ደግሞ ጓደኝነት ለመቼ ነው እኔ እሰጥሻለሁ፣ ምንም ችግር የለውም ብሎ ሲላት ዘላ እቅፍ አደረገችው። ከዛ በድንገት ሊሊ መጣች ምን አንቺ ቆይ ለሴት ለራስሽ ክብር ይኖርሽ ብዬሽ የለ ስንተይነ የምነግርሽ አንቺ ቀናተኛ ቆይ አንቺ ግን ኤላን የመሰለ ፍቅረኛ ኑሮች ለምንድን ነው የምትቀኒው እኔ ደግሞ ኤላን አልፈልገውም እያለች ስታስመስል አይ እኔ እኮ ከልጅነታችን ጀምሬ ነው የማቅሽ አንቺ ኤላን አሁን ፈልገሽ ነው እንጂ የእውነት በወንድምነት አይደለም ብላ ፍጥጥ ስትል አይ በቃችሁ እንግዲህ አሁንስ ሰለቻችሁኝ እናንተ ሁለት ሴቶች ልጆች ብሎ ኤላ ሲናደድባቸው፣ ሁለቱም ተው። ትሰሚኛለሽ ሊሊ፣ እኔ በጣም ወድሻለሁ፣ አፍቅርሻለሁ። ነገር ግን እንደዚህ የምታደርገው ነገር ምንም እየተዋጠልኝ አይደለም። በጣም ይቅርታ። አንተ እኮ ስለማታውቅና አንተ እኮ የዋህ ስለሆንክ ነው። ሊዲያም ሆነች ቤዛ አንተን ለማጥመር ነው የሚፈልጉት፣ አንተን በፍቅር ነው የሚፈልጉት። አይ በፍጹም ትሰምኛለሽ ሊዲያም ቢሆን አሁን ርቀኛለሁ። ይህ ደግሞ ባንቺ ምክንያት ነው። እኔ አንቺ ትቀኛለሽ ያንቺ ልብ ይሰበራል ብዬ አርፌ ተቀምጫለሁ። ነገር ግን አሁን በዛ ደግሞም የአራጣ ባዳሪዎች እናቷን ንረብሸዋት ስለነበረ አ እኔ ከፍልልሻለሁ፣ ግማሹን አግዝሻለሁ ብዬ ስላት ነው ዘላ ያቀፈችኝ። ቆይ ምን ችግር አለው? አንቺ ባርኮት ግን ብትጠቃቀፊ እኔ ምን አሁን ለምንድን ነው ባርኮትን ያቀፍሽው ብልሽ ምንድን ነው የሚሰማሽ እ እረ፣ የእውነት አሁንስ በዛ ብሎ ሲላት በጣም ይቅርታ እኔ እኮ ስለማፈቅር ነው ብላ እቅፍ አደረገችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን ደህና ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደ ቀጠለ ይገኛል። ውዱና እንዲሁም ተናፋቂው ድራማ የእውነት በጣም የሚያስተምር ነው። ናኦሌ አሁን ላይ በጣም እያዘነ እና በጣም ልቡ ተሰብሯል። ሊዲያን እያስታወሰ ይገኛል። እንደውም መጀመሪያ ቀን በጣም ታምር ያለሽ ያላት ጊዜ እንዴ አመሰግናለሁ ማንም እኮ ታምር ያለሽ ብሎኛ ያውቅም ብላ ስትለው እንዴ ማለት ቆይ፣ ሴት ጓደኞችሽ አንቺ አርንቀሽ እነሱ አርንቀው ሻያውቅም? አይ፣ እኔ በእርግጥ አለፍ ያለፍ ያደንቃለሁ፣ ካማራባቸው። አይ፣ የሴቶች ቅናት እኮ እናንተ ቅናታሞች ስለሆናችሁ ነው እያለ እሚቀልዳትን እንዲሁም ደግሞ ልቀቀኝ፣ ከዚህ በኋላ እኔ ምልሽ አደይ ወይ አይ ግን እሺ፣ አንቺስ በጣም የዋህና ሚስኪን ስለሆንሽ ነው። ነገር ግን ሊዲያ እንዴት ነው ናኦልን እንደዛ አሰቃይቷት እንደዛ ካደረጋት በኋላ ዝም ያለችው እና ደግሞ ምንም አላደረገኝም ብላ የመሰከረችው ብላ ስጠይቃት እኔ ምን አውቃለሁ። እውነት ለመናገር ለእኔ ራሱ ግራ ገብቶኛል። ግን ብቻ አላውቅም። አረ ይከብዳል። እውነት ለመናገር በጣም ይከብዳል። ግን ብቻ ይሁን። ምናልባት ፍቅር ይዟት ይሆን እንዴ? አረ አይመስለኝም። ማለት እንዴ አንቺ ቆይ ናኦልስ፣ ምን ይመስልሻል? ሊዲያን በምን አይነት እይታ ነው የሚያያት? አላውቅም፣ ነገር ግን ናኦል አሁን ላይ ሐዘን ላይ እንዳለ ነው ማውቀው። ሊዲያም ደግሞ ታውቂያለሽ፣ ያው ቀበጥ ነች፣ ደሞ እኮ ግን ውስጧ የዋህ ነው። አንቺ የዋ ስለሆንሽ ነው እንጂ እንደዛ አይደለችም። ይሄኛው ደግሞ ልክስክስ ቢጤ ነው ብላ ስትላት፣ አደይ ተይው፣ በቃ ተረጁ፣ ባክሽ አሁን ናኦልን ልንረዳው ነው የሚገባው እንጂ ነገር ልንወቅሰው አይደለም፣ ሊሊ ስትላት እሺ በቃ አንቺን ደስ እንዳለሽ። ዳይመንድ እና ኪንጎ፣ እንዴ አረ ዛሬ ማፈታ ብለህ እኮ እየሄድክ ነው ብሎ ቀለደበት። ምን ላድርግ ብለህ ነው? ምክንያቱም በዚህ ሰፈር እኮ ፖሊሶቹ የለም፣ ስለዚህ ፈታ ልበል እንጂ። እኔ አዴ በጣም ናፍቃኛለች። ውይ አንተ ሰው ደግሞ እኔ ብልህ ወይ ወይ እያላለች። ቆይ አንተ ጧት ማታ የምትናፍቀው ምንድን ነው? ለማንኛውም ና እንሂድ። ማለት በቃ ና እንሂዳ ትሹፋታለስ ሲለው እንዴ አረ ትገለኛለኝ። ደግሞስ ምን ብዬ ልሄድ ነው? ያችን ቀበጥ እንኳን ደህና ወጣሽ እንኳን ደህና መጣሽ ብለን እንሄድና በስበቡ ታያታለን ብሎ ሲለው፣ ወይ ጓደኛዬ፣ አንተ እኮ አንዳንዴ ጭንቅላት ሀይ ስራ እንጂ ከሰራ ብራንድ ነው እያለ ያለ መቀለር ጀመረ። ከዛም በኋላ እየሄዱ በሌላ በኩል ሊዲያ እየወጣች እያለ ወንድሟ አገኛት። እንዴ እህቴ፣ የትነሽ የት ነሽ የምትሄጂው? ደብሮኛል ፈታ ብዬ ልንጣ ብዬ ነው ወደ ውጭ። በቃ እኔ ጋር እንሄዳለን፣ ኮት ላንጣልሽ ና። ወንድሜ፣ ምን ነው ፍቅር ጨመርክብኝ ያለ ወትሮ ብላ ስትለው እና ምን ላርግ ብለሽ ነው መታገቴ ባለፈው መሄዴ በጣም ለኔ ጥሩ ነው ማለት ነው ማለት የተለየ ፍቅር ስጠኛ። ለማንኛውም አትቀደጅ፣ ናይ እንሂድ ብለው እየሄዱ ያለ መንገድ ላይ ኪንጎ እንዲሁም ደግሞ ዳይመንድ ተገናኙ። ዴቭ እሺ ቀበጧ እንኳን ሰላም መጣሽ። ውይ እናንተ ደግሞ፣ እቅፍ ሲያደርጋት ተወት ተዋት፣ በቃ ዳይመንድ ብሎ ዴቭ እንትን ሲለው እኔ የምልሽ እንኳን ሰላም ወጣሽ፣ አልፈልግም አመስገኛቸው ምን እነሱን እልቅ ስልኬን አምጡ የሰረቃችሁትኝ። እና ደግሞ ይቅርታ ጠይቆኝ ካለፈ በኋላ በል ለማንኛውም ችል ጣጣ ካታመጣብን በል እንሄድ ብለው ናኩት። ከዛ የአደይን ቤት አንኳክተው አንኳክተው አደይ ብቅ አለች። እኔ እኮ በጣም ነው የምወድሽ በጣም ነው የማፈቅረሽ እያለ ስልካ ኪንጎ። በሌላ በኩል ዳይመንድ ፍቅር ማየት አለብኝ ብሎ ግግም አለ። እኔ ምልክ ማስፈቀድ ያለብኝ እንዴ? ደሞያችን አይጥ፣ ለምንድን ነው የምታስፈቅጃት? አሁን እኔ እገባላታለው ብሎ ሄዶ ጭራሽ ቤቷ ድረስ ገባ። ከዛ ደይ ኪንጎን እኔም ምልክ ኪንጎ፣ ቆይ እናንተ ህፃ ልጆች ናችሁ። እንደ ፍቅር ፍቅር የምትሉት አላማ የላችሁም። አላማችሁ ላይ እስኪ አተኩሩ። አላማችሁ ላይ ስሩ እስኪ። ቆይ አንቺ ግን አፍቅለሽ ታውቂያለሽ? ፍቅር ምን ያህል ከባድ እንደውቃል ታውቂያለሽ? ደግሞ ምን አገናኘው እስኪ ንገሪኝ። ምናልእቴ ፍቅርንና እንዲሁም ደግሞ መለውጥን መስራት የምናገናኘው? እኔ አሁን ላይ ስለ ፍቅርም ሆነ ስለሌላም ነገር ማሰብም መስማትም አልፈልግም። እናንተም ደግሞ ስራችሁን ብትሰሩ የተሻለ ነው። አንተም ሆንክ ጓደኛ ብላ ቁርጥ እያረገች ስትነግረው፣ በሌላ በኩል ናፍቄሻለሁ አይደል ብሎ ሲላት አንተ ምን ልትሰራ መጣ ይቻለ ናት አይደል በሩን ከፍታ እንደዚህ የምታስደፍረኝ ቆይ አንቺ አሁን ስመጣ አይንሽ በራ አይደል? እስኪ ተመልከቹ የፊትሽን ፈገግታ አረ ተይ ተይ ተይ ተይ ምን ብሎ ሲላት፣ አሁን ውጣልኝ። ከዛ ቤዛ ቆይ ደግሞ ብለሽ ብለሽ ጭራሽ ከዚህ ጋር ጓደኝነት ጀመርሽ? አንቺ አፍሽን ዘጌ ብላ ተቆጣቻት። አሁን ውጣልኝ ነው የምለው አንቺ አደይ እያለች ዴቭም ከዛ ሲመጡ ተናነቁ ጭራሽ ተደባደቡ። ኧረ ጩኸትም ነበረ ዋይ ዋይ እስከሚሉ ድረስ ነው። ዛሬ የእውነት በጣም ነው ያቀለጡት ሊሊና እንዲሁም ደግሞ ይህ ውጭ ላይ እየበሉ እኔ ምልሽ ደግሞ ዛሬ አምሮብሻል እያለ ፍቅር ይሰጣታል። አመሰግናለሁ። በቃ አንድ ጓደኛዬን ከውጭ እየመጣ ስለሆነ እሱን ልቀበል አይደብርሽም አይደል? ውይ ግን ለምን እንዴ ታዲያ ጓደኛ አይደል እንዴ ብሎ ሄዶ ቤት ተከራ የላት ያንኛውን ቤቴን ግን ለጥሩ ሰውና ሰላም ላለ ሰው አከራዩ፣ እዚህ ደግሞ ከሊሊ ጋር ጥሩ ትዝታ እንድኖረኝ ይፈልጋለሁ አለው። አከራዩ ችግር የለውም ምርጥ ቤት ነው፣ በፈለከው ነገር ጥራኝ፣ እናደውልልኝ ብሎ ቤቱን አስረክቦት ሄደ። ሊሊን ሰርፕራይዝ አደረጋት። ያልጠበቀችው ያላሰበችው ያልገመተችው ብቻ እጅግ እጅግ ደስ አላት። ደስም እንዳላት ነገረችው። እዚህ እንደ አዲስ እንጀምራለን ምርጥና የተሻለ ሕይወት ይኖረናል እሺ ሊሊ እያለ እሱም ማመስገን እንዲሁም ደግሞ ማዕቀፍ ጀመረ። በሌላ በኩል ቤዛ ሴራዋን እያሴረች ትገኛለች። ጭራሽ ሊዲያን ፀጉሯን ይዛ እየገተተች የጎተተች እየጎተተች ይዛታለች። በሌላ በኩል ፍቅር ፍቅርን አደይ አንቺ አፈርቤ ብላ ስትላት፣ ሊሊ ደግሞ አንቺ ራስ ቢውሺ ድጋሜ አደይን እንድትናገሪያት አልፈልግም። ናኦልን ቤዛ እየተከታተለችው ትገኛለች። ሊሊ ደግሞ ከዚህ በኋላ እኔ የምልሽ ግን እሱን የናኦልን ስልክ መስጠት አለብሽ ብላ ስትላት አይ አልፈልግም፣ ስልኩንማ አልሰጥም በፍጹም ብላ ስትላት ጸጉሯን ይዛ ጎተተቻት። በሌላ በኩል ዴቭ ዴቭ እንግዲህ አደይንም ሆነ እንዲሁም ደግሞ ፍቅርን ዛሬ ይዞሮባቸዋል። ፍቅር በጣም ታናዳለች እጅግ በጣም እኔ እምልክ፣ እኔ ኮ በጣም ነው የምወድህ በጣም ነው የማፈቅርህ። ለምንድነው የማትረዳኝ ብላ ስትለው አይ እኔ በፍጹም አልረዳሽም። እሺ ደግሞ ቆይ እኔ ምልክ፣ አንተ ግን አደይ ምን ያህል እንደምታፈቅርህ ታውቃለህ አይደለም? ስለዚህ እሷ የምታፈቅርህን ያህል እኮ ነው እኔ የማፈቅርህ። እኔ ምልሽ፣ እኔ አደይን በማፍቀሬ መቼም ቢሆን ተሳስቼ ወይም ደግሞ መቼም ቢሆን አይጸጽተኝም። ምክንያቱም አደይን አፈቅራት አለሁ። አንቺ ግን ጥሩ ሴት አይደለሽም። ቆይ እኔ በጣም ጥሩ ነኝ፣ እንደውም ስለማታውቀኝ ነው እንጂ። ኧረ እባክሽ! አዎ እንዴ እንደውም ወደፊት የሚጸጽትህን ነገር ነው የምታደረገው። አይ እኔ መቼም ቢሆን አደይን ልጸጸትባት አልችልም ብሎ መለሰላት። በቀጣይ ናኦልን ምን ያደርጉት ይሆን ኮሜንታት